አሰላሙ ዓለይኩም ወረህመቱላሂ ወበረካት፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በእያላችሁ ብዝጥ እያረጋችሁ ቤተሰብ ደግሞ የምትከታተሉንም ደግሞ እንኳን ዛሬ መጥቻለሁ ብቻዬን፣ ማለት ግን ብቻዬን ስሆን ማለት

ብዙም ደስ አይልም። አብሬ ሲሆን ነው መሰለኝ። አማረብሽም አስጠላብሽም፣ ግርማ ሞገስሽም ምንም ይሰራላችሁ ማለት ነው። በነገራችን ላይ ትዳር ደስ ይላል። መልካም ለመልካም ከተገጣጠመ አዋስ ጀመር ዘበዘዩ ጥሩ ለጥሩ ተተገጣጠመ ጭቅጭቅ ያለበት ጭቅጭቅ ያለበት ደግሞ በጣም ከሚያም በሳቆላችሁ ነገር ደግሞ ተዳር አይደል። ስለዚህ ዛሬ ያንዳንድ ጥያቄ የጠየቃችሁኝ ለመመለስ ነው የመጣሁት ማለት ነው። ከልብ አመሰግናለሁ። ለምሳሌ ያስተያይዞ ወኔ በመታረቅ በጣም ብዙ ተደስታችኋል። እኔ እንትላይ በውስጥ መስመር ላይ ናችሁ ያልኩኝ ሙቀቱ ወላሂ እንደው አላህ ጥናቱን ይስጣችሁ። በአረብ ሀገራት የምትኖሩ ውድ እህቶቼ አላህ ሱብሐነሁ ወተዓላ ጥናቱን ይስጣችሁ። ወላሂ በጣም ሙቀቱ በቃ ትንፋሼ ሊቋረጥ ማለት ነው

ሌላ እየናፈቀችን እያላችሁ ብዙ እህቶች ያላችሁ ይወዱሻል ሽማ እኔ ስኖር በጣም እኮ ነው የምረብሽው እኔ ጋር ነው ለምን ልጆች ከፍ እያሉ ሲሄዱ እንዲሁ በቀን ሁለት ነበረ ማለት ነው አሁን ከተኛ የላችሁት በቀን አንዴ ጭራሹን የማትተኛበት አለ ማለት ነው። ስለዚህ ወይ ልጅቷ ስታሳዝን ጡት አስጠላሻት፣ ያላችኋላችሁ ኧረ ገና ጡት አልቃለች ነገራችሁ፣ ግን ምግብ ስለማትመገብ ማለት ነው። ስለዚህ በቃ አምስት ወር ከሆነ ከዚህ አስቀላት አድሩ፣ አስቀላት ተጎድ የለም ማለት ነው። ሲቀጥል ደግሞ ሌላክ ኢሶፊር ጉዝነሽ ኢና ሊላህ ወኢና ኢለይሂ ራጂዑን። ርግዝና ማርገዝ ያላህ ኒዕማ ነው። ለምትስ ሰዎች የተቸገሩ አሉ። በዚህ እንኪ እንኪ እንኪ እንኪ ቅባቱን አምጭማ፣ ይኸው ክሬሙን አምጭ በለሽ

እና አይደለሁም የተመሳሰለባቸው እንግዲህ ወደ ፊት ታይቷችሁ እንደሆነ አላውቅም፣ ግን በምን እንደሆነ

ግዜ ቀንዲ ግና የሌለው ሰው ሀቂ ያርግዝና ከባድ ነው። አሁን ብሔራ ላይ ባረግዝባት አስባችሁታል። የሚያግዘኝ ያለ ልጅ የሚይዝ ያርግዝና ከባድ ነው። መተኛ መተኛ ይላችኋል፣ ብዙም ያማችኋል። የሚያምም ደግሞ ምንም የማይሰማውም ደግሞ አለ። ስለዚህ ያ ነው። ሌላው ስለ ፍራሽ የጠየቃችሁ ያላችሁ ፍራሽ ማለት ነው። የዚህ እህቴ የጠየቀችኝ እንደዚህ አይነት ይሄንን በቀዩም ከለር፣ ያያችሁት ባረንጓዴም ከለር የነበረው እኔ ከአረብ ሀገር ነው ያመጣሁት ማለት ነው። አሁን አምጥቼው ነው። ስለዚህ እናንተ የምታመጡ ተጠቃሚ ከሆናላችሁ ምርጥ ነው። ወፍራም ነው። ትታጥቡት፣ የሆነ አይጫርትም፣ አይመዘዝም። ያኔ ምርጥ ነው። በነገራችን ላይ ማለት ነው፣ እኔ ካመጣሁት ሁሉ የወደድኩት ነገር ይህና የሆነ የአልጋ ልብስ ነበረኝ። የአልጋ ልብሱን ነው የወደድኩት ማለት ነው። ስለዚህ አምጡት። የማንኛውን ብታደርጉት እዚህ ላይ አይሰፋም፣ አይጠብምም አይጠብም። እንዲው ሰፋ ነው እንጂ የሚለው ደግሞ የሰፋ ነገር ችግር የለውም። ያኔ ሰው እንዲህ እያደረጋችሁ ሲጠብ ነው ችግሩ እና ልክ ነው። ይሄ ያመጣሁት ልክ ነው ማለት ነው። ምርጥ ነው በጣም በተለይ ደግሞ እዚህ ላይ ሳነጥፈው ልክ ያው ተካ የለውም እንደዚህ ምናምን ልክ እንደሆነ ዚክስ ነው በነገራችን ላይ በጣም ያምራል። እና ከዛ ብታመጡ ምርጥ ከመድረጃ ጋር ማች አድርጋችሁ ታመጣችሁት ቆንጆ ነው። እነዚህ አይነት ግራሻችሁን ገስታቸው የቅታረብታ የመጅልስ ልብስስ ብናመጣ አይ በመጅልስ ሰው መጅልስ ከዛ ምን እራሱ ይዘው የሚመጧሉ እንኳን ልብሱን ይዛችሁ ከመጣችሁ ማሰራት ነው። በልብሱ መጅልሳችሁን ታሰራላችሁ ማለት ነው። አሪፍ ነው እና ሌላ መኮንክራችሁ ደግሞ የቱርክ ምንጣፍ የሚባለው ያው እኛ ሴቶች ኮተትን እንወዳለን፣ መንኳተትን እንወዳለን፣ የቤት ዕቃ እንወዳለን። እንደው ሰሃን ምናምን ይሄ ይሄ ይሄ ከተሰብሰብ የሆነ በቃ ደህና ጥሪት ነው የምትሉት ብታመጡ አሪፍ ነው። የነገራችን ለሁን ተረጥቷል ብሏል። ያው ስለሆነ ያው እዚህ ኢትዮጵያ ላይ አስፈላጊ አስፈላጊ ነገራችን ወይ ወይ ወሽሙ ብታመጡ አሪፍ ነው ወላ አይደል? እንዴ! ይሄን ከዛ ላይ ያመጣሁት እና ማንጣት ትችያለሽ። ውዴት ውዴት የጠየቀሽው ነው። እስኪ ምን ይችላልሽ ወጥ ፀጉርሽ ምን እንደሚመስል ፀጉርሽ ሴት ሄዳችሁ እንደው ስለዚህ እንዲህ መስራት እጅ ተመልካቾች ስለ ችግር ነበር ሮሮ ነበር የምታወሪው ምናምን ያላችሁ፣ ያው ሶሪ ብያለሁ። በቃ ወሰላሙ አለይኩም ወረህመቱላሂ ወበረካቱ ያቸው ፍሬሜን ደፋፋችኋል።